Speise ይህ አዋዜ ሰበር ነው። የራሽያው ፕሬዚደንት ቭላዲሚር ፑቲን የራዲዮ አክቲቭ ማዕበላዊ ሞገድ ማስነሳት የሚችለውን የምጽዓት ቀን ጦር መሣሪያ እንዲጠምድ የተገነባውን አስፈሪ ኒውክሌር ሰርጓጅ ከትናንት በስቲያ ወደ ሥራ ማስገባታቸው ተሰማ። ካባሮቭስክ የተሰኘው ይህ ግዙፍና የፑቲን የሦስተኛ ዓለም ጦርነት ዛቻን ተግባራዊነት የሚያረጋግጥ ሰርጓጅ አይምሬውን ፖሰይዶን የተሰኘውን ኒውክሌር ሰው አልባ የታጠቀ የምዕራባውያንን የውሃ ዳርቻ ግዛቶች ለማውደም የተዘጋጀ ነው። ሰርጓጁ አሁን ለመመረቅ የበቃው ይፋ ይሆናል ተብሎ ከተጠበቀበት ጊዜ በአምስት ዓመት ዘግይቶ ነው። በ2020 ይመረቃል እየተባለ ነበረ። ገዳዩ ሰርጓጅ ውሃ የነካው በራሽያ ሩቅ ሰሜን ግዛት ነበረ። የራሽያው መከላከያ ሚኒስትር የጥፋት ዘንጎች የታጠቀውን አንድ ስሚያክል ውሃ ጠለቅ የብረት አሳ ነባሪ ሲሰጥም ቆመው ታዝቧል። ከባድ ባለ ኒውክሌር ኃይል ሚሳይል ታጣቂ ሰርጓጅ ካባሮቭስክ ኖ ከታወቀው የሴሻምስ መርከብ መስሪያ ተለቀቀ፣ ሲሉ ሸኝተውታል። መከላከያው ሲያክሉም በውሃ ስር የሚተኮሱ መሣሪያዎችና ረቦታዊ ስሪቶችን ተሸክመው የራሽያ የባሕር ድንበሮችን ደህንነት ለማረጋገጥና በዓለም አቀፍ ውቅያኖስ ውስጥ ብሔራዊ ጥቅሞቻችንን ያስጠብቃል ብለዋል። ካባሮቭስክ አሁን የተላካው የባሕር ውስጥ ልምምዶችን እንዲያካሄድ ነው። የሰርጓጁ ኒውክሌር ማብሊያና ሌሎች ቴክኒካዊ ጉዳዮቹ ግልጽ ያልተደረጉና በከፍተኛ ምስጢር የተያዙ መሆናቸውን ዜና ዘገባዎች ያመለክታሉ። ፕሬዚደንት ቭላዲሚር ፑቲን ካባሮቭስክ የሚታጠቃቸውን ፖሰይዶን በኒክሌር ኃይል የሚሠራና አቶሚክ አረር መሸከም የሚችል ሰው አልባ በስኬታማ ሁኔታ መሞከሩን ባለፈው ሳምንት መግለጻቸው አይዘነጋም። ለልዩ ዓላማ የተገነባው ካባሮቭስክ ሰርጓጅ ይህንን አዲስ ስታይል ቶርፒዶ ፖሴይዶንን በደርዘን ይታጠቃል። ፕሬዚደንት ፑቲን የፖሳይዶን ኃይል በእጅጉ ከሰየጠነው አህጉር አቋራጭ ቦሊስቲክ ሚሳይልም ዘሳርማት ማለትም ሰይጣን ሁለትም በእጅጉ የላቀ ነው ማለታቸው አይዘነጋም። እሱን የሚመስል መሳ በየትኛውም ቦታ የለም ሲሉ ተደምመዋል። ፑቲን እሱን ማጨናገፍ የሚቻልበት መንገድ ወይም መሳሪያም እንደዚሁ የለም ሲሉ ፍርጥም ብለዋል። ራሽያኖች ከካባሮቭስክ ሰርጓጅ የሚተኮሰው ፖሳይዶን እንግሊዝን የራዲዮ አክቲቭ ማዕበላዊ ሞገድ ውስጥ ያሰጥማታል ሲሉ ደጋግመው ያስጠነቀቃሉ። ፖሳይዶን 20 ሜትር ርዝማኔ፣ 2 ሜትር ስፋትና የ100 ቶን ወይም የ1000 ኩንታል ወይም አስር ሺህ ኪሎ ግራም ክብደት ያለው የልቂት ዲጂኖ ነው። ይህን ያህል ረዝሞ ሰፍቶና ከብዶም በሰዓት 9920 ኪሎ ሜትር ርቃት ውሃ ስርስር መፈትለክ የሚችል እውነተኛ የምጽዓት ቀን መሣሪያ ነው። ፕሬዝደንት ቭላዲሚር ፑቲን የጦር ሜዳ ቁስለኞችን ለማበረታታት የሆስፒታል አልጋ ላይ ሆነው ያስታወቁት የዚህ መቅሰፍት ዜና ነበረ። ፕሬዚደንት ዶናልድ ትራምፕን ቁጭ ብለንማ አናልቅም በሚል እልህ የጦር ሚኒስቴራችን የኒውክሌር ጦር መሣሪያ ሙከራ በአስቸኳይ እንዲያስጀምር የሚል ቀጭን ትዕዛዝ ያሰጣቸው ጀፍሪ ሉዊስ የተሰኘው የዓለም አቀፍ ጥናቶች የሚድል በሪ ተቋም ምሁር ፎሪየን ፖሊሲ ላይ ሲጽፉ ነገር ሥራ ሁሉ እጅግ የሚያስፈራ ነው። የምናወራው ለረጅም ጊዜ የሚቆይ ወይም የማይጠፋ ራዲዬሽን ስለሚፈጥር ግዙፍ ሜጋቶን መጠን የቴርሞኒውክሌር መሳሪያ ነው ብለዋል። ሌሎች ባለሥልጣናት ደግሞ መሳሪያው ከማይጠበቁ አቅጣጫዎች ሊተኮስ የሚችል መጋኛ ነው ሲሉ ማስከራውለታል። ፕሬዚደንት ትራምፕ በዛን ሰሞን ደቡብ ኮሪያ ውስጥ ማሪን ዋን በሚሰኝ ፕሬዚደንታዊ ሄሊኮፕተራቸው ሲበሩ ሳለ ነበረ በሌሎች አገራት የሙከራ ፕሮግራም ምክንያት የጦር ሚኒስቴርን የእኛንም የኑክሌር መሳሪያዎች በኩል ደረጃ እንዲሞክር አዝዣለሁ ሲሉ ያስታወቁት። ኢሳያስ እንግዲህ በግልጽ እንደምታየው ይህ የጦር ልዩ ሰርጓጅ መርከብ ለዚህ መሳሪያ የተሰራ ነው። አሁን የፖሳይዶን እና አንድ ደርዘን ፖሳይዶን ጭኖ ወይም ደግኖ የሚሄድ ማለት ነው። እና ተልኮና አላማው ምዕራባዊ የዳርቻ ግዛቶችን በአብዛኛው ከአውሮፓና አሜሪካን የውሃ ዳርቻ ያላቸው ሀገራት ናቸው፣ እና በአስር ሚሊዮኖች በመቶ ሚሊዮኖች የሚቆጠር ሕዝብ የሰፈረባቸው ናቸው። ስለዚህ እንደሰማው ከሞላ ጎደል በሰዓት አስር ሺህ ኪሎ ሜትር መፈትለክ የሚችል ውሃ ለውሃ አሁን ቀደም ሲል የገለጽኩትን አይነት ክብደት መቶ ቶን ክብደት አስራ ሁለት ሜትር ቁመት ሁለት ሜትር ስፋት ያለው በብረት በብረት የሆነ አፍንጫው ላይ የአቶሚክ ቦምብ አረር የገጠመ ጅምላ ጨራሽ መሳሪያ ማንም የማያቆመው መሳሪያን በደርዘን አስራ ሁለት ያክል ጭኖ ነው ይሄ የጦር መርከብ የሰርጓጅ መርከብ የሆነ ቦታ ላይ የሚሆነው ማለት ነው። ከሆነ ቦታ ላይ የሚተኩሰው ማለት ነው እና ይሄንን በምታስተውልበት ጊዜም የፕሬዚደንት ቭላድሚር ፑቲንን የኒውክሌር ማስጠንቀቂያ ስቅጥጥ ብለህ እንድትሰማ የሚያደርግ ነው። ዓለም አሁን ይሄ እንግዲህ ቶርፒዶ ነው።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 የሚገባውት ዘመናዊነት ቶርፒዶ ነው፣ ግን ከምናውቃቸው ቶርፒዶዎች በጣም የተለየ ነው ስሪቱ። ለምሳሌ ቶርፒዶዎች ያው የራሳቸው ክብደት፣ ቁመት አላቸው። አጭሮች ናቸው ብዙ ጊዜ እና የሚሄዱበትም የሚመቱበትም ርቀት በጣም እዛው ተጠግተን የምታደርገው ነው። ይሄኛው ሰው አልባ ነው። ሰው አልባ ስል ላይክ ራሱን ወደ ኢላማው የሚመራ ቅድም ባልኩ በሰዓት አስር ሺህ ኪሎ ሜትር እየከነፈ ባህር ውስጥ የሚሄድ ሚሳይል እኮ ማለት ነው። አየህ፣ ሰርጓጅ መርከቡ ከተደበቀበት ቦታ ሆኖ የትኛውን ዳርቻ እንደሚመታ መገመት አትችልም። ለዚህ ነው እኮ ከየትም አቅጣጫ ሊመጣ የሚችል መሳሪያ ነው፣ ሊመታ የሚችል መሳሪያ ነው። ስለዚህ እኮ ነው ውሃ ስር ለስር ነው የሚሄደው። ከዛም እንዳልኩ በየትኛውን ማቅጣጫ ልትተኩሰው የምትችለው ነው። እንደ ሰው አልባ ነው ስሪቱ ሰው አልባ ማለት አሁን ተተኩሷል አይደል? ወደ ፈለግከው እና በዛ ፍጥነት የሰርጓጅ መርከቡ እዚህ ቆሞ እንግዲህ በሰዓት 100 ኪሎሜትር ቦታ ላይ ሄዶ ይመታል ማለት ነው። እና ከዚህ በፊት እንዲህ አይነት ቶርፒዶ አልነበረም። እንዲህ አይነት ስታይል ቶርፒዶ አልነበረም። የመጀመሪያው ነው። መመከቻም የለውም። የማውደም አቅሙም መሳ የለሽ ነው። ራሽያ፣ በአለም ላይ ትልቁ የጥፋት አድራሽ ተሸካሚ ሚሳይል እኮ ይሄ ሰይጣን ሁለት ያልነው የራሽያ ሚሳይል እኮ ነው። ትልቁ የኒውክሊየር ተሸካሚ አጋሰስ የማን ነው ቢባል፣ የራሽያ ነው። አሁን ቭላዲሚር ፑቲን ያሉ ከእሱ አንጻር የሰይጣን ሁለት እዚህ ግባ ይባል ምን ኮ ከፖሰይዶን አቅም ኃይል አንጻር ሰይጣን ሁለት እዚህ ግባ የሚባል አይደለም ነው የሚሉ እንግዲህ ቁጥር አንድ ነው፣ የዓለማችን ጉልበታም ሚሳይል ነው። አየም ሁለተኛ ፖሰይዶን የሚሰራው የራሱ የኒውክሌር ማብለያ ያለው እንትን በጉዞ ላይ እንትን የሚያመነጭለት የኒውክሌር ጉልበት የሚያመነጭለት እና ለጠላት ሳይታይ ውሃ ስር ለውሃ ለውሃስር እንግዲህ ቅድም ባልኩህ በሰዓት ኦልሞስት 10 ኪሎ ሜትር እየከነፈ የማን የፈለገውን አገር ዳርቻ እየነረተ በላያቸው ላይ የራዲዮ አክቲቭ ፍል ውሃ እየገለበጠ ያሰጥማቸዋል ማለት ነው። እንደዚህ አይነት መሳሪያ ነው ቭላዲሚር ፑቲን ያስተዋወቁትና እሱን የሚተኩሰው እሱን ተሸክሞ ማንም ሊያየው በማይችል ሁኔታ አሳቻ ቦታ ሆኖ እሱን የሚነጭፈውን ሰርጓጅ መርከብ ነው። ቅዳሜ ዕለት መርቀው ወደ ውሃ ውስጥ ያስገቡት እና የሀገራችንን የውሃ ዳር ድንበርና ራሽያ በዓለም አቀፍ ውሃዎች ውስጥ ውቅያኖች ውስጥ ያላትን ጥቅሞች ያስጠብቃል ነው ያሉት። እና ይሄም ነው ዶናልድ ትራምፕን ቁጭ ብለን ማንሞትም አሰኝቶ በአስቸኳይ የኒውክሌር ሙከራኛ መጀመር አለብን የሚል ትዕዛዝ እንዲሰጡ ያደረጋቸው አለም እንግዲህ የኒኩለር አረር የመሸከም አቅም አለው ስንል ኒኩለር አረር ሳይታጠቅም ውድመት እና ጥፋት ሊያጠፋ ይችላል። አስፈላጊ ሆኖ ደግሞ ሲገኝ ኒኩለር መሸከም ይችላል ብለን መውሰድ እንችላለን። ኒኩሌር ካልታጠቀ ኮንቬንሽናል ፈንጆች ይታጠቃል። የፍንዳታ መጠናቸው የተለያየ የሆነ መደበኛ ፈንጆችን ይጠይዛል። ነገር ግን ለመጨረሻው የራሲያ የኒክሌር ስትራቴጂ ስትራቴጂክ ኃይል አካል ነው። ስለዚህ አሁን ወደ ተግባር ሲገባ የኒክሌር አረሮች ተሸክሞ በአፍንጫው አሁን ይሄ መሳሪያ አለም ልክ እንደ ቶርፒዶ ውሀን ወደ ላይ የማገንፈል እና ምድር ላይ ያለውን ነገር በሙሉ አሁን ለምሳሌ ወደ እንግሊዝ ቢተኮስ ወደ መቶ ሜትር ያክል የውሃ ከፍታ ይዞ እንግሊዝን ሊያጠፋ ይችላል ከሚባሉ ቶርፒዶዎች አንዱ ነው ማለት እንችላለን። ዋናው ነው እንጂ ዋናው ነው እንጂ መላ እንግሊዝ ላይ የራዲዮ አክቲቭ ፍል ውሃ ይከልስባታል፣ እና ደሴት ናት። ስለዚህ የዚህ የኒውክሌር የሚሸከመው አቶሚክ ቦምብ ፍንዳታ መጠን ደሴቷ ዙሪያ ሊያስነሳው የሚችለው ሱናሚ ማለት ነው እኮ እና ውሃው ውስጥ የሚፈጥረው ማዕበላዊ ሞገድ የራዲዮ አክቲቭ ሞገድ ላያ ላይን የሚገለበጥባት ፍጡራን፣ እንዲሁም የትኛውም ተንቀሳቃሽና ተንቀሳቃሽ ያልሆነ ቁሳቁስ ሁሉ ይዋጣል፣ በኃይሉ ይወድማል። ስለዚህ ይህ በጣም አስፈሪ የሆነ መሳሪያ ነው። ቭላድሚር ፑቲን ያስተዋወቁት ሩሲያ ኔቶ ኔቶ በዩክሬኑ ጦርነት ላይ ራሱን እንዲያቅብ መልእክት ለማስተላለፍ ያደረገችው ነው። በተለይ ራሳቸው ዶናልድ ትራምፕ ቶማሆክ ሚሳኤል እሰጣለሁ ከሚለው ንግግራቸው ጋር በተያያዘ ጌታዬ ይረፉ የሚል መልእክት ለማስተላለፍ ነው። ዓለም እንግዲህ ይህንን አዲስ ቶርፒዶ ሩሲያ ስትሞክር አሜሪካም ሆነ አውሮፓ ምን አይነት ምላሽ ሰጡ? እንደው ይህን መሳሪያ በተመለከተ የተናገሩት ነገር ካለ ብዬ ነው። ባይሴ ቱታር ማንኛውንም አይነት መደበኛና መደበኛ ትምህርት የሚያስተምር የአምስት ዓመት የሥራ ልምድ ያለው አለም አቀፋዊ የማስተማሪያ ድርጅት ነው።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 ባይሴ ቱታር ቅድም የጠቀስኮ የምዕራብ ምሁራን ናቸው እና አንዱ እንደሰማኸው እንዲህ አይነት ጊዜው የሚያሰኝ ግዙፍ እና ሜጋቶን ኃይል የያዘ ቴሪፋይንግ ነው። ዳውንራይት ቴሪፋይንግ ነው። በአጠቃላይ ነገር ሁሉ ነገሩ እጅግ የሚያስፈራ ነገር ነው ብለውን የገለጹት እንግዲህ ምሁር ናቸው። ምን ማለት እንደሆነ የመሳሪያውን ስሪትና የማውደም አቅሙን በደንብ የሚረዱ ናቸው እና ይሄ በቶሎ የማይጠፋ ለረጅም ጊዜ የሚቆይ ሀያል የሆነ ራዲሽን መፍጠር የሚችል ቴርሞኒክሌር መሳሪያ ነው ነው ያሉት። እና ምዕራባውያንም በዚህ ደረጃ ነው የተገነዘቡት አንዳንዶቹ የራሳቸውን አስተያየትም የሚሰጡ አሉ። ቴክኒካዊ ጉዳዮችን በማንሳት ሊነቅፉ የሚፈልጉ የተለያየ ነገር አለ። ግን በዋነኛነት እነዚህ ሁለቱ እና ሌሎች ባለሰልጣኖችም እንደሰማሃው አቅሙን፣ በተለይ ደግሞ ከየትም አቅጣጫ የትኛውንም ዳርቻ ሊያወድ የሚችል እና የመቶ ሚሊዮኖችን ህይወት ጭዳ ማድረግ የሚችል መሳሪያ መሆኑን ነው የሚናገሩት። ስለዚህ ሩሲያ የበላይነቷን እያስመሰከረች መጣች ማለት እንችላለን ነው ወይስ፣ እንደ ኒኩለር ያው አትጠቀመውም ለማስፈራራት ብቻ ነው ብለን ማሰብ እንችላለን? ስለ ኒኩለር ጦርነት የምናወራ ከሆነ የዛን እለት ምን አይነት ውድመት በጠላቶቿ ላይ ምን አይነት እልቂት ልታደርስ እንደምትችል በማያወላዳ የብረት ቋንቋ መናገር የሚችል አዲስ ስሪት አዲስ አይነት ቶርፒዶ ነው ይሄ። ስለዚህ ከራሽያ ጋር የፍጻሜውን ጦርነት ለማድረግ የሚፈልግ ኃይል ከነበረ ሸምቀቅ ብሎ ሀሳቡን እንዲቀይር ማድረግ የሚችል ነው። ሰፊ የሆነ የኒክሌር መሳሪያ ክምችት ያላት ሀገር ነች ራሽያ፣ በስትራተጂክም በታክቲካልም። ምንም እንኳ ዶናልድ ትራምፕ በአለም ላይ አንደኛዋ አሜሪካ ሁለተኛዋ ራሽያ ናት ቢሉም ማለት ነው ራሽያ ይህን ሰርጓጅ መርከብ ብቻ ለመነግራችን ሊያስገባችው፣ በተለይ በአርክቲክ በኩል ሌሎች አዳዲስ ሰርጓጅ መርከቦችን አስገብታለች። እንደዚሁም ሚሳይሎችን በየጊዜው ትሞክራለች። በኒክሌር ክምችት ደግሞ የታወቀ የበላይነት አላት። ብዙ የሚሰጡ አዕዞች ከአምስት ሺህ በላይ የስትራቴጂክ ኒውክሊየር አረሮች እንዳሏት ይመሰክራሉ፣ ለራሽያ። ስለዚህ እነዚህ ደግሞ አዳዲሶቹ እነዚህ ሚሳይሎች እነዛን አረሮች የሚፈለግበት ቦታ ላይ በሚሰቀጥጥ ኃይል እና ፍጥነት ማሳረፍ የሚችሉ ቴክኖሎጂ ነው። እየሰማን ያለ ነው፣ ዓለም። ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁን ይልህ። መልካም ምሽት ዴሎክስ ፕሮፐርቲስ ውበትና ዘመን አይነትን እየተላበሰች በመጣችው አዲስ አበባችን እንበሩት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። አረ ሌላም አለ። ዴሎክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት አንድ ደቂቃ ተጉዞ ቤቶ ከሚገቡበት ከሰላም ሲቲ ሞላ ጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈሉ ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባል ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት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 ላይ የስራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪቃና እንደዚሁም ቪዛና ማስተርካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴቱታ ምርትና አገልግሎቷን በአዋዜ ላይ አስተዋውቁ ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለም ነዋሲ ዜና